ሰላም፣ ሰላም፣ ሰላም ውድ የተከበሯችሁ ቻናል ተከታታይ ሰላማችሁ ይብዛልኝ። በያላችሁበት ሙሽራው ሙሽሪት አቤት ውበት ያው ዘፈን ምናምን ነገር አልችልም። ብችል እኔ ለአብሮሽ ብዘፍን ለሩትዬ ብዘፍን በጣም ደስ ይለኛል። ሚዲዮን እያንቀጠቀጡት ያሉት ሁለት አንበሳዎች የሚዲዮ ንጉሶች። እውነት የሆነ የሆነ ነገር እያየኝ ትናንትና እናና በጣም እየሳኩ የነበረ ነገር ግን አብርሽና ሩታ ድምቅ ድምቅ ብለው በዝ መልኩ በሙሽራ ልብስ ደምቀው መጥተውልናል። የአብርሃምና የሳራ ስዳር ያደርግላችሁ። መልካም ስዳር ተንጫጩ ምቀኛ፣ እንደዚ ነው አበሻ። ሲያልፍላችሁ፣ ስትለወጡ፣ ስታገኙ ምናምን ነገር አይፈልግም። ሁልጊዜ የተበጫጨቀ ልብስ ለብሳችሁ አፈር መስላችሁ እንድትኖሩ ነው የሚፈልጉት። አንዳንድ ያልበላቸው ነው የሚያኩ ማለት ነው። አብርሽ ግን ለእኔ የዘመኑ ምርጥና ወጣት ጅግና፣ ማንንም የማይሰማ በራሱ የሚመራ ምርጥ ኮንፊደንስ ያለው ወጣት ነው። እና እንደ አብርሽ ሰርታችሁ ለመለወጥ የሆነ ቦታ ለመድረስ ሞክሩ። እንደዚህ ብዙም አትቅኑ ማለት እፈልጋለሁ። በዛ አጋጣሚ እዚህ አንጫጫችሁ፣ ህዝቡን ሁሉ እኮ ነው ያንጫጫችሁ። አብርሽ እና ሩታ እውነት ለመናገር ለምንድን ነው ግን እንደዚ ሰው ሲያልፍለት ሲያድግ የሆነ ቦታ ሲደርስ ምንቀ ነው? በነገራችን ላይ ለምን እንግዲህ አዛኝ ቅቤ አንጓች የሚባል ነገር አለ የለ ለምን ለአብርሽ እና ለሩታ ስጦታ ትሰጣላችሁ? በማለት ደጋፊዎቻቸውን ያው ብዙ ነገር እያሏቸው ነው ያሉት። እናንተ ከአረብ ቤት አትወጡም ወይ ምናምን ምናምን እየሰድቧቸው ነው። በነገራችን ላይ ለምሳሌ እኔ ራሴ ልጥቀስላችሁ ሰው ሀገር ስለሆንኩኝ በእኔ ገንዘብ ማን ነው ለእኔ የሚወስንልኝ? እኔ አይደለሁ እንዴ? እኔ አስባለሁ አደለ? መቼስ እኔ ጡጦ እየጠባው አይደለም ስደት የገብትኝ። ራሴን ጠንቅቅያ ካለውኝ ቤተሰብ እያስተዳደርኩ አይደለም እንዲ ያለትኝ። ስለዚህ እኔ ስለማደርገው ነገር እኔ ተቃጥዬ ባመጣሁት ገንዘብ ማን ነው ስለ እኔ ገንዘብ ወሳኝ ሊሆን የሚችለው? ሰው ለሚወደው ሰው አይደለም ገንዘቡን ህይወቱን አሳልፎ ይሰጣል። ስለዚህ ምና ምን አቃጠላችሁ? እነሱ ለሰጡት ገንዘብ ሳይሆን የተቃጠላችሁት ለእነዚህ ልጆች ለምን አለ ለፈላቸው ለምን ተለወጡ? ለምን የሆነ ቦታ ደረሱ? ብላችሁ ያ ነገር ነው እያናደዳችሁ ያላችሁት እንጂ እንደኔ አይነቷ ስደት ሀገር ሶቪየት ለምሰራ ሰርታ ለምታገኘው ገንዘብ አይደለም የተቆረቆራችሁት። እነዚህ ሰዎች ለምን ተወደዱ? ለምን ውድ ሆኑ? ለምን እንደዚ አለፈላቸው? ለምን አማረባቸው? ለምን ለምን ህይወታቸው ብስቁቁል አላለም በማለት ተቃጥላችሁ እንጂ እውነት ስለ መዳም ቅማም ገንዘብ ስላገኘችሁ በዛ አይደለም ተናዳችሁ አይደለም ያናደዳችሁ የአብረሽ ለውጥ ነው አብረሽ ደግሞ የዋህ ደግ ሩሩ ስለሆነ ለማንንም ክፋት ስለማያስብ ቅልብ ስላለው ይኸው እርምጃን ተራምዶ አሳያችሁ አድጎ ተለውጦ የሆነ ቦታ ደርሶ አሳያችሁ በተግባር ማለት ነው እና ብዙም አትቅኑ አትናደዱ ማን አስቦልን ያውቃል እኛ ሰው ቤት ለምንሰራ ሰዎች ማን አዝኖልን የሚያውቀው ብንደፋ ብንረገጥ ብናጣ ብንቸገር ማን አስቦልን ያውቃል ማንም ማንም ከእናታችን ከወላጅ እናታችን ውጭ ማንም አስቦልን አያውቅም ስለዚህ እኛ በምናመጣው ገንዘብ ማንም ወሳኝ ሊሆን አይችልም ስለኛ ገንዘብ ማለት ነው እና ብዙ አትናደዱባቸው ግን አብርሽ በዛ አጋጣሚ ጅግና ብየዋለኝ አንጫጫቸው አንጫጫቸው እንዲህ አጀንዳ ሆነዋል እያልኳችሁ ነው ሚዲያ ላይ አብርሽ እናሩታ ለማን መልክ